ጴንጤነት ምንም ትርጉም አልነበረውም። የሆነ የሃይማኖት እውቀት አለ፣ ቸርች እሄዳለሁ፣ እዘምራለሁ፣ እዘላለሁ፣ እገባለሁ። ሃይማኖት ከመቀየር ከኦርቶዶክስ ወደ ጴንጤነት መጣት የሚባል ነገር አለ እንጂ እኔ ጴንጤ ነበርኩ። ጴንጤ ሆኜ ምንም ነገር ያልተቀየረ ህይወቴ አልተለወጠም። ይሄ ይቅርታ ሰው አልነበርኩም፣ ይቅርታ አላደርግም ለሰውልጅ ማለት አባቴ ነው እንኳን ይቅር ማለት አልችልም ነበር። አባቴ ሲመጣ ከጀርባ ቤት እደበቅና ከዛ እሱ ሲመጣ እሄዳለሁ ነው። ዝም ብሎ መኖር ቀላል አይደለም። እኔ በጣም እፈራለሁ፣ በጣም ማለት ነው ነገር ሳስብ በጣም እፈራለሁ በህይወቴ። ማንኛውም አማኝ ነኝ የሚል ይሄንን አምስት ጥያቄ በህይወቱ መመለስ ይኖርበታል። እኔ ማንነኝስ አና ጌታቸው ብዬ ከመመለስ ውጪ በቃ በሰዓቱ ለራሴ መልስ አላገኘው። ሰው ለማንነቱ መልስ ሲሰጥ ስሙን ብቻ የሚሰጥ ከሆነ እውነት በጣም ያሳፍራል። እኔ ከሰው ጋር አልግባባም ምንም አይነት ግንኙነት አይኖረኝም ነበር መንፈሳዊ ልምምዶችን ትቼ ዘፈን ሰማለሁ። ፕሮቴስታንት ሆኜ ዘፈን ሰማለሁ። እንደዛ ነው በቃ ላይፌን የማሳልፈውም። ሲቀጥል ደግሞ ሰላማዊ ሰው አልነበርኩኝም። በቃ አለ አይደለም በትንሹ ይከፋኛል፣ እል በቃ፣ ሰው የሆነ ነገር ሲያደርግ እል ይዘኛል። በጣም እልህኛ ነኝ። ያ ያ ነገሮች በቃ በጣም ይጎዱኝ ነበር በላይፌ ላይ ማለት ነው። ስሜ ሐና ጌታቸው ይባላል። የመጣሁት ከቢሾፍቱ ነው። አሁን በፊታችሁ ያለሁት እዚህ መጥቼ የእግዚአብሔርን ቃል ከተማርኩ በኋላ በሕይወቴ የመጣውን ለውጥ ለመመስከር ነው እና የረዳኝ እግዚአብሔር የተመሰገነውን ክብር ለእግዚአብሔር ይሁን። እና እንደነገርኳችሁ እዚህ ከመጣው በኋላ የእግዚአብሔርን ቃል ተምሬ በሕይወቴ የመጣልኝን ለውጥ ለመመስከር ነው እና እኔ እዚህ ከመምጣቴ በፊትም ፕሮቴስታንት ነበርኩኝ፣ እዚህ መጥቼ ከመማሪ በፊት ማለት ነው እና ግን በሕይወቴ ምንም አይነት ለውጥ አልነበረም ማለት ነው እና ነውና ምንድነው የማደርገው? በቃ ያ የሆነ የሃይማኖት እውቀት አለኝ። ቸርች እሄዳለሁ፣ ቸርች እመላለሳለሁ፣ ግን በህይወቴ ምንም አይነት ለውጥ አልነበረም ማለት ነው። በቃ የሃይማኖት ልምምዶችን ብቻ ነው በቃ የማደርገው ማለት ነው እና ለምሳሌ እኔ በቃ ቸርች ሄጄ ከገባሁኝ በኋላ ቤቴ ውስጥ ጸሎት አልጸልይም፣ የእግዚአብሔርን ቃል አላነብም እግዚአብሔር ጋር ጥሩ ፌሎሺፕ የለኝም። ለመንፈሳዊ ነገር ምንም አይነት ጊዜን አልሰጥም ነበር እና በቃ የማደርገው ነገር ቢኖር ቸርች እሄዳለሁ፣ እዘምራለሁ፣ እዘላለሁ፣ እገባለሁ። ሳምንትም ያ ነገር ይቀጥላል ሳምንትም አደርገዋለሁ። ግን በቃ በህይወቴ ምንም አይነት ለውጥ አልነበረም ነበር እና ለምሳሌ በቃ በሶሻል ላይፌ ባለኝ ከቤተሰቤ ጋር ባለኝ ነገር ከሃይማኖት ከመቀየር በቃ ከኦርቶዶክስ ወደ ጴንጤነት መጣች የሚባል ነገር አለ እንጂ በህይወቴ በቃ ምንም አይነት ከሰው ጋር ባለኝ ነገር ምንም አይነት በቃ ህይወቴ አልተለወጠም ነበር ማለት ነው። በቃ ሃይማኖት ቀይር ያለው እንጂ ምንም ነገር ህይወቴ አልተቀየረም ማለት ነው። መጀመሪያ ባግራውንዴ ኦርቶዶክስ ነበረ። ከኦርቶዶክስ ወደ ፕሮቴስታንት መጥቻለሁ፣ ግን ምንም አይነት የባህሪ ለውጥ በህይወቴ የለም። በቃ አስተሳሰቤ አልተቀየረም። በቃ ያለኝ ማንነት በጠቅላላ አልተቀየረም ነበረ ግን የሆነ ቦታ በቃ ወደ ሆነ ቦታ ገብቻለሁ ማለት ነው። እና በ2014 እዚህ ቸርች ስመጣ የዛሬ ሁለት ዓመት እዚህ መጥቼ መማር ስጀምር ህይወቴ መቀየር ጀመረ ማለት ነው። እና መንፈሳዊ አባቴ የሆነ አምስት ጥያቄዎች ጠይቆን በዛ ነገር ላይ ሲያስተምረን ከዛ በኋላ በቃ ህይወቴ መቀየር ጀመረ ማለት ነው። እነዛ አምስቱ ነገሮች አምስቱ ጥያቄዎች አንደኛ እኔ ማነኝ ነው። ሁለተኛ ከየት ነው የመጣሁት? ሶስተኛ እዚ ያለውት ለምንድን ነው? አራተኛ ደግሞ እኔ ምን ማድረግ እችላለሁ? አምስተኛ ደግሞ ወዴት ነው የሚሄደው የሚሉ አምስት ጥያቄዎችን ጠይቆ ነበረ ማለት ነው መንፈሳዊ አባቴ። እና ያን ጥያቄ ሁሉ ማንኛውም ሰው ሲጠየቅ ምናልባት እንዲቀላል ሊመስሉ ይችላሉ ማለት ነው ጥያቄዎቹ። እና ደግሞ አማኝ ነኝ ጴንጤ ነኝ የሚል ሰው ከጥቅስ ጋር ደግፎት ይሄን ጥያቄ ሊመልስ ይችል ይሆናል ግን ደግሞ ለመኖር በጣም በጣም የሚያስቸግሩ ነገሮች ናቸው። በቃ ሲኖር የሚከብድ ነገር ነው። እና እና ደግሞ ማንኛውም አማኝ ነኝ የሚል ሰው ይሄንን አምስት ጥያቄ በህይወቱ መመለስ ይኖርበታል ማለት ነው። በቃ ወሳኝ፣ ለህይወታችን ዋና የሆኑ ነገሮች ናቸው። በዛ ሰዓት ያንን ጥያቄ እሱ የጠየቀን ማለት ነው። እና ምክንያቱም እነዛን ጥያቄ መመለስ አለብን እኛ ክርስቲያን እዚህ ምድር ላይ ስንኖር እንዲሁ ዝም ብለን ኖረን በልተን ጠጥተን ማለፍ የለብንም። በህይወታችን ለተፈጠርንበት አላማ መኖር ስላለብን እነዚህን ጥያቄዎች መመለስ ነበረብን እና እኔ ልክ እነዛን አምስቱን ጥያቄዎች ሲጠይቅ እውነት ነው የምላችሁ፣ ማለት ለስሜ ለማንነቴ ከስሜ ያለፈ መልስ አላገኘውለትም። በቃ ማን እኔ ማነኝ ስል ሀና ጌታቸው ብዬ ከመመለስ ውጪ በቃ በሰዓቱ ለራሴ መልስ አላገኘውም ነበር ማለት ነው። በቃ በጣም እኔ እንጃ ካለፈ በኋላ በጣም ያሳፍራል። ሰው ለማንነቱ መልስ ሲሰጥ ስሙን ብቻ የሚሰጥ ከሆነ እውነት በጣም ያሳፍራል ማለት ነው። በቃ እኔ በሰዓቱ ማነኝ ስል ስሜን ብቻ መለስኩኝ። እዚያ ያለው ለምንድነው? ስል በቃ የሆነች ውጤታማ ሴት በቃ ባይምሮ የምስላት በቃ ስኬታማ ሴት መሆን እፈልጋለሁ። ከዛ ያለፈ ግን አላማ አልነበረኝም ማለት ነው። ከዛን በቃ ግራ ገባኝ። ያንን ጥያቄ ሲጠይቀን ማለት ነው በቃ ምንም ለራሴ መልስ መስጠት አልቻልኩም ነበር በሰዓቱ ማለት ነው። እና ከዛ በኋላ መንፈሳዊ አባቴ ማስተማር ጀመረ ስለነዚህ ትምህርቶች ማለት ነው። ስለነዚህ ጥያቄዎች በዛ ዙሪያ ያስተምረን ጀመረ የእግዚአብሔር ቃል ማለት ነው። እና የመጀመሪያውን ጥያቄ እኔ ማነኝ የሚለውን ጥያቄ ሲያስተምረን ምን ገባኝ መሰላችሁ? እኔ በእግዚአብሔር አምሳሌ የተፈጠርኩኝ ክቡር ሰው ነኝ እና ሰማያዊ ዜግነት ያለኝ የእግዚአብሔር ወኪል ሆኜ በምድር የተወከልኩኝ የእግዚአብሔር አምባሳደር ነኝ። ሲቀጥል ደግሞ በክርስቶስ ኢየሱስ ከሞት ከኃጢአት ሞት የዳንኩኝ ከማንኛውም የጨለማ እስራት የተፈታሁኝ ሰው ነኝና እና በክርስቶስ አማካኝነት ክርስቶስ የሰራውን ስራ በማመን የዳንኩኝ ነኝ፣ በጸጋው የዳንኩኝ ነኝ። ዳግም የተወለድኩኝ አዲስ ፍጥረት መሆኔ ገባኝ ማለት ነው፣ ያንን ትምህርት ከተማርኩኝ በኋላ ማለት ነውና። የእግዚአብሔር ቃልም ሲናገር አዲስ ፍጥረት እንደሆነ ነው የሚነግረን ማለት ነው። ማንንም በክርስቶስ ቢሆን አዲስ ፍጥረት እንደሆነ ይነግረናልና፣ እኔ በክርስቶስ የሆንኩት አዲስ ፍጥረት እንደሆነ ገባኝ፣ ይገባኝ ማለት ነው። ያንን ትምህርት ስንማር ጴንጤ ሳይሆን የሆንኩት በክርስቶስ እኔ አዲስ ፍጥረት ነው መሆኔ ይገባኝ ማለት ነው። እና ልክ እኛ ሁላችንም ሃይማኖት ስንቀይር ሃይማኖት ሳይሆን መቀየር ያለብን ህይወት መቀየር እንዳለብን ነው የገባን። ምክንያቱም ከኦርቶዶክስ ወደ ጴንጤነት መምጣት ምንም ትርጉም እንደሌለው ህይወታችን መቀየር እንዳለበት ነው በዛ ሰዓት የገባን። እና ምክንያቱም እግዚአብሔር እንዴት ያቀናል ብለን እግዚአብሔር እንዴት ያቀናል ስንል አንደኛ የሚያቀን በድሮ በወደቀው አዳም ኃጢአተኛ ሰውና። በኢየሱስ ክርስቶስ ሁለተኛ ደግሞ በኢየሱስ ክርስቶስ የሰራውን ስራ በማመን የዳነን ሰው ነው እግዚአብሔር የሚያውቀው፣ እንጂ ሃና ጴንጤ ናት ወይ ኦርቶዶክስ ናት በሚለው እግዚአብሔር እንደማያቀኝ ገባኝ። እና እኔ ማነኝ ስል ዳግም የተወለድኩኝ አዲስ ፍጥረት የሆንኩኝ የእግዚአብሔር ልጅ እንደሆንኩኝ ገባኝ ማለት ነው። ከየትኛውም የጨለማ ስርዓት የዳንኩኝ የእግዚአብሔር ልጅ እንደሆንኩኝ፣ በዛ እኔ ማነኝ ለሚለው ጥያቄ ያንን በህይወቴ መልስ አግኝቻለሁ ማለት ነው። አንደኛውን ጥያቄ እና ሁለተኛው ጥያቄ ደግሞ ከየት ነው የመጣሁት የሚል ጥያቄ ነው ማለት ነው። እና ከየት ነው የመጣሁት ለሚለው ጥያቄ እኔ መልስ አልነበረኝም ነበር በሰዓቱ ማለት ነው። እና ለዛ መልስ ደግሞ ከጨለማ ወደሚደነቅ ብርሃን እንደመጣሁኝ ተምሬ ያለው ማለት ነው። እና እግዚአብሔር ከሱ ተለይተን የምንኖረውን ሕይወት እሱ እንደሞት ነው የሚቆጥረው ማለት ነው። ከእግዚአብሔር መንገድ ከእግዚአብሔር ሀሳብና አላማ ወጥተን የምንኖረው ሕይወት በቃ ሞት እንደሆነ ሙታን ነበራችሁ፣ አሁን ግን ህያዋን ሆናችኋል ስለሚለን ከሞት ወደ ህይወት ነው የመጣሁት ማለት ነው። ከጨለማ ወደሚደነቅ ብርሃን እንደመጣሁ በዛ ትምህርት እኔ ገብቶኝ ነበር ማለት ነው እና ኬት እንደመጣው ገባኝ። ኬት በቃ አላ አይደለ መነሻዬ ኬት እንደመጣው እግዚአብሔር ኬት እንዳስመለጠኝ ከየት ከጨለማ እንዳወጣኝ በዛ ተረዳሁኝ ማለት ነው። ሁለተኛውም ጥያቄ እንደዛ ተመለሰልኝ ማለት ነው። ሶስተኛው ጥያቄ ደግሞ እዚህ ያለሁት ለምንድን ነው የሚል ጥያቄ ነበረ፣ ጥያቄው ማለት ነው። እዚህ ያለሁት ደግሞ ለተፈጠርኩበት ዓላማ እንድኖር ነው። የተፈጠርኩበት ዓላማ ደግሞ በምድር እግዚአብሔር በምድር ያለውን ዓላማ በምድር ያለውን ስራ በእኔ እንዲፈጽም ነው እኔ እዚህ ምድር ላይ ያለሁት ማለት ነው። ምክንያቱም ደግሞ እግዚአብሔር የእግዚአብሔር ቃል ሲናገር እናንተ የእግዚአብሔር እንደ ራሴዎች ናችሁ ይለናል እንደ ራሴ ስንሆን ደግሞ በምድር ላይ እግዚአብሔርን የእግዚአብሔርን ነገር ለማሳየት ነው። እዚህ ምድር ላይ ያለሁት እግዚአብሔር በኔ እንዲገለጥ ማለት ነው። ስለዚህ እዚህ ምድር ላይ ሆኜ የእግዚአብሔርን ስራ በኔ እንዲሰራ እዚህ ምድር ላይ ያለሁት ማለት ነው። እና ለዛ ደግሞ አላማ ያስፈልገናል። እዚህ ምድር ላይ ሆነን የእግዚአብሔርን ስራ ለመስራት አላማ ያስፈልገናል። የጸና እምነት ያስፈልገናል። እና መንፈሳዊ አባቴ ብዙ ጊዜ ሲያስተምረን ሁለት አይነት ሰዎች አሉ ይለናልና፣ የጽኑ እምነት ያላቸውና ስሜታዊ የሚሆኑ ሰዎች አሉ ይለናልና ማለት ነውና፣ እዚህ ምድር ላይ ስንመላለስ ጽኑ እምነት ሊኖረን እንደሚገባ ተምሬያለሁ። ምክንያቱም ጽኑ እምነት ማለት አንድ ሰው ለዓላማው እስከ መጨረሻው ድረስ መሄድ እንዳለበት ማለት ነው። እና እኔም በዚህ ምድር የተረዳሁት ነገር በዚህ ምድር ስኖር እስከ ዓላማዬ ለዓላማዬ እስከ መጨረሻው መሄድ እንዳለብኝ ተረድቻለሁ ማለት ነው። እና ለዓላማዬ ጽኑ እምነት እንዲኖረኝ ዓላማዬ ደግሞ እግዚአብሔር በምድር ላይ ያለውን ስራ በእኔ እንዲሰራ ምክንያቱም የእግዚአብሔር እንደራሴ ስለሆን ስለሆንኩኝ አምባሳደር ስለሆንኩኝ የአንድ ሀገር አምባሳደር ስለዛ ሀገር ነው የሚቆመው። በቃ ሁሉም የዛን ሀገር ባህል ሁሉንም ነገር ለማስተዋወቅ ነው የሚኖረው ማለት ነው። እኔም እዚህ ምድር ላይ ያለሁት እግዚአብሔር እኔን ሲያዩ ሰዎች እግዚአብሔርን በእኔ ውስጥ እንዲያዩት እና በዛ እንዲጠቀሙ እግዚአብሔርን ደግሞ ማሳየት የምችለው በቅድስና ስኖር እግዚአብሔርን በመፍራት እግዚአብሔርን በማክበር እንድኖር በዛ ውስጥ ተምር ያለውና ሶስተኛውም ጥያቄ በዚህ መልኩ ተመልሶልኛል ማለት ነው። እና አራተኛው ጥያቄ ደግሞ ምን ማድረግ እችላለሁ ነው ጥያቄው ማለት ነው። እና ምን ማድረግ በሰዓቱ ስጠየቅ እኔ ምን ማድረግ እንደምችል እኔ ምንም አላቅም ነበር ማለት ነው። ምንም አላቅም ምንም ማለት ነው። እና የእግዚአብሔርም ቃል ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው የሚለውና ኃይል የሚሰጠን ከእግዚአብሔር ነው። እራሱ በሰጠን ኃይል፣ እራሱ በሰጠን ጸጋ፣ እራሱ በሰጠን ህይወት ማለት ነው። ምን ማድረግ እንችላለን ለሚለው ነገር የምንችለውን ነገር እዚህ ምድር ላይ ሆነን የእግዚአብሔርን መንግሥት ማስፋት ነው የምንችለው። ትውልድን ለእግዚአብሔር መማረክ ነው የምንችለው። ትውልድን ከጨለማ እስራት ማዳን ነው የምንችለው ማለት ነው። ምክንያቱም ወንጌል ነው የምንሰራ። ወንጌል ደግሞ ስለ ልጁ ነው። ልጁ ደግሞ ስለኛ ነው። ስለኛ፣ ስለ ትውልድ ነው ወንጌል ማለት ነው። ስለዚህ ወንጌልን ለትውልድ ማስተላለፍ ነው የምንችለው እዚህ ምድር ላይ ማለት ነው። መጽሐፍ ቅዱስ ሲናገር ደግሞ በክርስቶስ አማካኝነት ከራሱ ጋር ካስታረቀን በኋላ የማስታረቅን ስራ ለእኛ ሰጠን ነው የሚለውና የማስታረቅን ስራ እንድሰራ በዚህ ምድር ላይ ያለው የምችለውም ደግሞ ትውልድን ከእግዚአብሔር ጋር ማስታረቅ ነው የምችለው ማለት ነው እዚህ ምድር ላይ እና አራተኛው ጥያቄ በዛ መልኩ ለኔ ተመልሶልኛል ማለት ነው። በቃ አምስተኛው ጥያቄ ደግሞ ወዴት ነው የምሄደው ነው አምስተኛው ጥያቄው ማለት ነውና ወዴት ነው የሚሄደው ለሚለው፣ ወደ ዘላለም ቤት ነው። ወደ ዘላለማዊ ቤታችን ነው የምንሄደው። አራቱን ነገሮች በህይወታችን መልሰን አከናውነን ከጨረስን በኋላ ወደ ወደ ሰማይ ነው የምንሄደው ሄደው ወደ ዘላለም ወደ ሰጠን መኖሪያችን ነው የምንሄደው ሄደው። ምክንያቱም እቺን ምድር መጽሐፍ ቅዱስ ብዙ ጊዜ ሲናገር የሚወክላት በድኳን ነው የሚወክላት። ድኳን ደግሞ የሆነ ጊዜ ይኖራል የሆነ ጊዜ ደግሞ ይፈርሳል ማለት ነው። ዘላቂ ነገር አይደለም። እቺ ምድርም ለኛ ዘላቂ መኖሪያችን አይደለም። ስለዚህ እግዚአብሔር የሰጠንን የተስፋውን ቃል ወደምንወርስበት ወደ ዘላለም ሕይወታችን እንደምንሄድ በዚህ ትምህርት ተረድቻለሁ ማለት ነው። ይሄንን ነገር ከማወቄ በፊትና በኋላ ያለኝ ሕይወት በጣም ልዩነት አላቸው ማለት ነው። እኚህን ትምህርት ከመማሬ በፊት እኔ በሕይወቴ በቃ ማለት አንደኛ የይቅርታ ሰው አልነበርኩም፣ የፍቅር ሰው አልነበርኩም። በህይወቴ በቃ ምንም አይነት ሰላም ያለኝ ሰው አልነበርኩኝም ማለት ነው። በክርስትና ህይወቴ በቃ ምንም አይነት ከመንፈሳዊ ልምምድ መንፈሳዊ ልምምዶችን ትቼ ዘፈን ሳማለው፣ ፕሮቴስታንት ሆኜ ዘፈን ሳማለው፣ እንደዛ ነው በቃ ላይፌን የማሳልፈው ማለት ነው እና ልክ ግን ይሄንን ትምህርት ከተማርኩኝ በኋላ እኔ ይቅርታ አላደርግም ነበር ለሰው ልጅ ማለት ነው፣ በቃ እና አባቴን እንኳን ይቅር ማለት አልችልም ነበር። አባቴን ይቅርታ አድርጌለት አላቅም። አባቴ ሲመጣ ከጀርባ ቤት ተደበቀና ከዛን እሱ ሲመጣ ይሄዳል ነው ማለት ነው። ግን ልክ እዚህ መጥቼ ትምህርት ይሄን ትምህርት ከተማርኩ በኋላ ህይወቴ ተቀየረ ማለት፣ ይቅርታ ከትምህርት ያለፈ ህይወቴ ሆነ ማለት ነው። የይቅርታ ህይወት መኖር ጀመርኩ ማለት ይቅር አለ ማለት አልችልም። አሁን ላይ በቃ ምንም ነገር የሰው ልጅ ምንም ነገር ቢያደርገኝ እንኳን ይቅር አለ ማለት አልችልም። ምክንያቱ ክርስትና ክርስቶስን መምሰል ነው ብለን ተምረናል ማለት ነው። ክርስቶስን የምንመስል ከሆነ ክርስቶስ ደግሞ በምሕረቱ ባለጠጋ የሆነ አምላክ እንደሆነ ተምረናል ማለት ነው። ስለዚህ እኔም ደግሞ ክርስቲያን ከሆንኩኝ ክርስቶስን የመምሰል ህይወት የምኖር ከሆነ የይቅርታ ሰው መሆን እንዳለብኝ ገባኝ ማለት ነው። እና እለት እለት በቃ ሁሉ ጊዜ የይቅርታ ህይወት መኖር ጀመርኩኝ ማለት ነው ከዚህ ትምህርት በኋላ እና ሲቀጥል ደግሞ በቃ ሰውን መውደድ ጀመርኩኝ። በቃ ያን ያክል እኔ በቃ ከሰው ጋር አልግባባም ከሰው ጋር በቃ ምንም አይነት ግንኙነት አይኖረኝም ነበር በፊት ላይ ማለት ነው። እና ከዛ በኋላ በቃ ስለ ክርስቶስ ፍቅር ስንማር እለት እለት የእግዚአብሔርን ቃል ስንማር እለት እለት እየተማረን እለት እለት መንፈስ ቅዱስ እየተሞላን በሄድን ቁጥር የእግዚአብሔርን ቃል እለት እለት በተማርኩኝ ቁጥር በቃ ሰውን መውደድ ጀመርኩኝ። በቃ ከሰው ጋር ያለኝ ግንኙነት በጣም ጥሩ መሆን ጀመረ ማለት ነው እና በፊት ላይ እንዳልኳችሁ ዘፈን አዳምጥ ነበረ ማለት ነው። ፕሮቴስታንት ሆኜ ማለት ነው፣ ግን እዚህ መጥቼ በቃ መማር ጀመርኩኝ። ከዛ በኋላ መንፈሳዊ አባቴ ኳየር እንዳገለግል እድሉን ሰጠኝ ማለት ነው። ከዛ ልክ በቃ እዚህ መጥቼ ኳየር ማገልገል ስጀምር እለት እለት ሁሉ ጊዜ በቃ መዝሙር ማዳመጥ ስጀምር በቃ ካይምሮ ውስጥ ይሄ ዘፈን የሚባለው ነገር በቃ ውልቅ ብሎ ወጣልኝ ማለት ነው። በቃ በዛ መሀል በቃ ሁልጊዜ አገልግሎት ብዬ ቸርች እመጣለሁ። በቃ በዛ ምክንያት ይሄንን መዝሙር እንስማ እንባላለን፣ ያንን መዝሙር እናጥና እንላለን። በቃ በዛ መሀል ይሆናል አይደለ? ሁልጊዜ መንፈሳዊ ልምምዶች በሕይወቴ እየጨመሩ መጡ ማለት ነው፣ ያኔ ማለት ነው። እና በዛ መንገድ የዘፈን ልምምዴም ከውስጤ ጠፍቷል ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በጣም ረድቶኛል ማለት ነው። ምክንያቱም እንዲህ ስናገር የሆነ ቀላል ሊመስል ይችላል ማለት ነው፣ ግን ቀላል አይደለም። ዝም ብሎ መኖር ቀላል አይደለም ማለት ነው። እና ሲቀጥል ደግሞ ሰላማዊ ሰው አልነበርኩኝም በቃ አለ አይደለም። በትንሹ በትንሹ ይከፋኛል። በቃ ሰው የሆነ ነገር ሲያደርገኝ እልህ ይዘኛል። በጣም እልህኛ ነኝ በቃ ያ ያ ነገሮች በቃ በጣም ይጎዱኝ ነበር ማለት ነው በላይፌ ላይ ማለት ነው። ግን እዚህ መጥቼ ከተማርኩ በኋላ በቃ አለ አይደለ ነገሮችን መተው በቃ አለ አይደለ ሰው የሆነ ነገር ቢያደርግም እኔ መልሼ አጻፋ ምላሽ መስጠት አቆንኩኝ ማለት ነው። የሆነ ነገር ሲያደርገኝ መተው ጀመርኩኝ ማለት ነው። በቃ ከዛ ህይወቴ ልክ እንደዛ ሲሆን ሰላማዊ ሰው በቃ ሆንኩኝ የተረጋጋው ሰው ሆንኩኝ ማለት ነው። ህይወቴ በዛ መንገድ በጣም ተቀይሯል እና እግዚአብሔርን በጣም አመሰግነዋለሁ ማለት ነው። እና በመቀጠል ደግሞ መንፈሳዊ አባቴ ሁል ጊዜ ለህይወታችን እሱ በህይወቱ ሰርቶለት ያለፈውን ነገር ይነግረናል ማለት ነው። ቁልፍ የሆኑ ነገሮችን እኛ ከፍተን እንድንገባ ይነግረናል፣ ያስተምረናል ማለት ነው ብዙ ጊዜ ማለት ነው። እና እሱ በህይወቱ መቷቸው በቃ ለሱ ሰርተውለት በቃ ያለፈበትን መንገድ ለኛ ይነግረናል ማለት ነው ሁል ጊዜ። ከዛ ከነዛ መሃል በህይወታችሁ ዋናውን ነገር ዋና አድርጉ ይለናል እና ልክ እኔ በህይወቴ ዋናውን ነገር ዋና ሳደርግ ህይወቴ መቀየር ጀመረ ማለት ነው። በህይወቴ እግዚአብሔርን መጠበቅ እንዳለብኝ ከእግዚአብሔር ጋር ሆኜ በራሴ ከምሮ እግዚአብሔርን ጠብቄው ሁሉን ነገር ሳይ ከእግዚአብሔር ጋር ሆኖ የተቀመጠ ሰው መጨረሻው እንደማይወርቅ ገባኝ ማለት ነው። በህይወቴ ዋና አድርጌ እግዚአብሔርን መጠበቅ ጀመርኩኝ ማለት ነው እና ያ ነገር በህይወቴ በጣም ጠቅሞኛል ማለት ነው እና ሌላው ደግሞ መንፈሳዊ አባቴ የሰው ልጅ ህይወቱ ካልተቀየረ በስተቀር ኑሮ አይቀየርም ይለናል ማለት ነው። ህይወታችን እስካልተቀየረ ድረስ ኑሮ ኑሯችን አይቀየርም፣ ማንነታችን አይቀየርም፣ አስተሳሰባችን አይቀየርም። እኔም ማለት ኖሬ አይቼዋለሁ ማለት ነው። ይሄንን ነገር ኖሬን የተረዳሁት ተረዳውት በቃ ማለት ህይወታችን እስካልተለወጠ ድረስ ምንም ነገራችን አይቀየርም ማለት ያው እኔ ጴንጤ ነበርኩኝ ጴንጤ ሆኜ ምንም ነገር ያልተቀየረም ማለት ነው ጴንጤነት ምንም ትርጉም አልነበረውም በሳቱ ማለት ነው ስለዚህ ጴንጤ መሆን ሳይሆን የነበረብኝ ህይወቴን ነበር መቀየር ክርስትና የህይወት ለውጥ ነው እንጂ የሃይማኖት ለውጥ እንዳልሆነ ተረዳውኝ ማለት ነው ልክ ህይወቴን መቀየር ሲጀምር ብዙ ነገሮች መቀየር ጀመሩ ማለት ነው እና ይህንን ነገር ማለት ህይወቴ ሲቀየር በህይወቴ ምን ሆነ መሰላችሁ እኔ በጣም እፈራለሁ በጣም ማለት ነው። ነገን ሳስብ በጣም እፈራለሁ። በህይወቴ ነገን ሳስብ ገና ለገና በቃ እንዴት እንደምፈራ ልነግራችሁ አልችልም። በጣም ነው የምፈራው ማለት ነው። ግን ልክ ህይወቴ መቀየር ሲጀምር ስለ ነገ ማሰብ ተውኩኝ ማለት ነው። በቃ አላ አይደለ እግዚአብሔር ከእኔ ጋር እንዳለ ገባኝ። እግዚአብሔር በምንም ነገር ባልፍ እግዚአብሔር እንደሚረዳኝ እግዚአብሔር አቅም እንደሚሆነኝ እና ይሄንን ተረዳሁኝ ና ነገ አያስፈራኝም። ነገ መልካም እንደሚሆን እኔ ዛሬ ዛሬ ላይ ሆኜ እርግጠኛ ነኝ ማለት ነው። በቃ ህይወቴ ስለተቀየረ ነገን መፍራት ተውኩኝ ማለት ነው። በቃ ህይወቴም ሲቀየር ኑሮዬም ተቀየረ፣ አስተሳሰቤም ተቀየረ። ምክንያቱም እኔ ስለ ነገ ምንም አይነት ሀሳብ የለኝም ማለት ሀሳብ የለኝም ስላችሁ፣ አልጨነቅም፣ አልፈራም። ነገን አስቤ አልፈራም ማለት ነው እና ህይወቴ በዛ መልኩ በጣም ተቀይሯል ማለት ነው እና በቃ በዛ መልኩ ህይወቴ በጣም ተቀይሮ እግዚአብሔር በጣም ረድቶኛል በዛ ማለት ነው። እና ሁል ጊዜ ደግሞ በቃ ለሚያስፈልገን ነገር ቁልፍ የሆኑ ነገሮችን ነው የሚሰጠን ብያችኋለሁ። እና አንዳንድ በቃ አሁን ለስኬት በቃ ለስኬታችን አሁን የምስጋና ሰው መሆን እንዳለብን ሁልጊዜ መንፈሳዊ አባቴ ይነግረናል ማለት ነው። ማመስገን እንዳለብን ሁልጊዜ በምናልፍበት ነገር ሁላ እግዚአብሔርን ማመስገን እንድንችል ሁልጊዜ ያስተምረናል ማለት ነው። እና በህይወታችን ማጉረምረም ሌላ ማጉረምረምን እንደሚወልድ መንፈሳዊ አባቴ ይነግረናል ማለት ነው። ያስተምረናል ሁልጊዜ ማለት ነው። እና ሳጉረመ በፊት እኔ አጉረመርም ነበር በጣም ነው። ማጉረምረም ማጉረምረም ደግሞ ሌላ ማጉረምረምን ይወልዳል ማለት ነው እና በዛም ሁል ከዛ እሱን ከተማርኩኝ በኋላ የምስጋና ሰው መሆን እንዳለብኝ ከተረዳሁኝ በኋላ በቃ እለት እለት ማመስገን ስጀምር በቃ አይደለ፣ ሳመሰግን ሌላ የማመሰግንበት ነገር ማግኘት ጀመሩ። አሁንም ሳመሰግን ሌላ የማመሰግንበትን ምክንያቶች በህይወቴ መምጣት ጀመሩ ማለት ነውና የምስጋና ሰው መሆን እንዳለብን ተረድቻለሁ። በቃ በህይወታችን ስኬትን እንፈልጋለን አይደለ? መከናወንን እንፈልጋለን አይደለ? ስለዚህ ሁላችንም የምስጋና ሰው መሆን እንዳለብን ተረዳሁኝ ማለት ነው። በህይወቴ የምስጋና ሰው እንድሆን ረድቶኛል ማለት ነው እና በመቀጠል ደግሞ በዚህ ህይወት ላይ ለመባረክ ምን ማድረግ አለብን የሚለውንም ሁልጊዜ ያስተምረን ነበር። ለመባረክ ደግሞ መስጠት እንዳለብን ከጸሎት ባለፈ የሰው ልጅ ሊባረክ የሚችለው በመስጠት ውስጥ በመዝራት ውስጥ ነው ሊባረክ የሚችለው እና ሰው ያልዘራውን እንደማያጭድ ሁላ ካልሰጠ አንባረክም እና በህይወታችን ሁሉ ብዙ ግን የሚጠቅመን መርሆች ይነግረናል ማለት ነው። በዛ መርህ ውስጥ እኔ እራሴ በጣም ጠቅሞኛል። ራሴ በቃ በጣም ተለውጬበታለሁ እና በህይወቴ በጣም ጥሩ ለውጥ ሆኖልኛል። እናም ያው እንደነገርኳችሁ መጀመሪያ ላይም ያው ፕሮቴስታንት እንደነበርኩ ተናግሬ አለው። ግን ፕሮቴስታንት ብሆንም ያው ህይወቴ እንዳልተቀየረ ነግሬያችኋለው። በቃ እና ልክ አሁን ላይ ግን ክርስትና ማለት የህይወት ለውጥ መሆኑ ገብቶኛል። ማለት የሃይማኖት ለውጥ ሳይሆን የህይወት ለውጥ መሆኑ ገብቶኛል። ያ የህይወት ለውጥ ደግሞ ክርስትና ማለት ክርስቶስን መምሰል ነው። በዛ ህይወት ለውጥ ውስጥ እኔ ተለውጫለሁ፣ ህይወቴ ተለውጧል ማለት ነው። ክርስቶስን መምሰል ጀምሬያለሁ እዚህ መጥቼ ከተማርኩኝ በኋላ ክርስትና ክርስቶስን መከተል ነውና ሃይማኖት መቀየር ሳይሆን ያለብኝ ህይወትን መቀየር እንዳለብኝ ተረድቻለሁ እና ያው ህይወቴ ተቀይሯል እኔ እኔ ክርስቲያን ነኝ ክርስቶስን ክርስቶስን በመምሰል ይህንን ህይወት እኖራለሁ እና የእግዚአብሔር ቃል ያለኝን ያንኑ እንደሆንኩኝ ተረድቻለሁ ማለት ነው እና በመጨረሻም ደግሞ እግዚአብሔርን እጅግ አርግቼ አመሰግናለሁ። እዚህ እንድሆን ያረዳኝ እዚህ መጥቼ እንድማር ስለረዳኝ እዚህ እዚ እዚ ቤተክርስቲያን እንድመጣ እግዚአብሔር እድሉን ስለሰጠኝ እግዚአብሔርን አመሰግነዋለሁ እና በመቀጠልም መንፈሳዊ አባቴን አፖስትልን አመሰግነዋለሁ። ምክንያቱም በዚህ ህይወት ውስጥ ዝም ብዬ እንዳልመላለስ ረድቶኛል። ምክንያቱም ጴንጤ ሆኜ ዝም ብዬ እንዳልኖር ረድቶኛል ምክንያቱም ስለ ሃይማኖቴ ማወቀች እያለሁ ስለ ክርስትና ማወቀች እያለሁ ክርስትና ክርስቶስን መምሰል መምሰል እንደሆን አስተምሮኛል ማለት ነውና በጣም አመሰግንሃለሁ በዚህ አጋጣሚ። እና ደግሞ ብዙ ጊዜ ጊዜህን ሰጥተክ ስለመከርከኝ፣ ስላስተማርከኝ እጅግ አርግቼ አመሰግናለሁ። እውነተኛ ፍቅርን ስላሳየኝ፣ አባትነትን ስላሳየኝ እጅግ አርግቼ አንተን አመሰግናለሁ። በመቀጠል ደግሞ ለትውልዱ ማስተላለፍ የሚፈልገው ነገር የእግዚአብሔር ቃል ተረት ተረት ወይ አፈ ታሪክ አይደለም። የእግዚአብሔርን ቃል ሰምተን አለመቀየር አንችልም። የእግዚአብሔርን ቃል ሰምተን ሕይወታችን እንደነበረ ሊቀጥል አይችልምና የእግዚአብሔርን ቃል ስንማር ሁሉ ጊዜ ተጠቃሚ ነው የምንሆነው ነው። ሁል ጊዜ ህይወታችን አለመቀየር አይችልም እና የእግዚአብሔርን ቃል ለመማር ልባችሁን ጆሮአችሁን አዘጋጁላለሁና ልባችሁን ለእግዚአብሔር ቃል ክፈቱላለሁ ለትውልዱና፣ የእግዚአብሔር ቃል ደግሞ ልክ እንደ መስታወት ነው። ሁል ጊዜ መስታወት ፊት ስንቆም ፊታችን እንደሚታየን ሁሉ የእግዚአብሔር ቃል ስንማር ደግሞ ውስጣችን ይታየናልና ያለንበትን ደረጃ እናውቃለን። ሁል ጊዜ በተማርን ጊዜ እኔ ምን ላይ ነኝ ያለሁት ህይወቴ እንዴት እየሄደ ነው የሚለውን ነገር ሁል ጊዜ ስንማር ውስጣችን ይታየናል። ስለዚህ የእግዚአብሔርን ቃል ለመማር ልባችሁን አዘጋጁ እላለሁ። ጆሮአችሁን ለእግዚአብሔር ቃል ስጡ እላለሁ። ወጣቶች፣ አብሶ ደግሞ ወጣቶች፣ እኛ በዚህ ምድር ላይ ብዙ ነገር ያታልለናል እና ራሳችንን በእግዚአብሔር ቃል ውስጥ አድርገን ካልኖረን በስተቀር እቺ ዓለም ወደ ሌላ ነገር ልትወስደን ትችላለች። ስለዚህ ጆሮአችሁን፣ ልባችሁን፣ ሁሉ ነገራችሁን ለእግዚአብሔር ቃል ስጡ እላለሁ። እናም ደግሞ የምትማሩበት ቤተክርስቲያን እና ማን እንደሚያስተምራችሁ የሚያስተምራችሁ አገልጋይ ማወቅ አለባችሁ። ምክንያቱም በዚህ እዚህ ምድር ላይ አሁን ላይ ትክክለኛ ቤተክርስቲያን እና ትክክለኛ አገልጋይ የሚባለው አሁን ላይ ግራ ተጋብቷል። ማለት ቅይጥ አለ። ስለዚህ እናንተ በእግዚአብሔር ቃል የሚያስተምራችሁን አስተማሪና የምትማሩበትን ቤተክርስቲያን አይታችሁ፣ ገምግማችሁ፣ ፈተሻችሁ እዛ እንድትማሩ እላለሁ እና በዚህ አጋጣሚ ደግሞ እኔ መንፈሳዊ ጥሩ መንፈሳዊ አባትና ትክክለኛ ትክክለኛ ቤተክርስቲያን ስላገኘው እድለኛ ነኝ እና በዚህ መታችሁ ተጠቀሙ እላለሁ። አመሰግናለሁ። ቮይስ ኦፍ ጋድ ቲቪ ዘ ትሩ ቮይስ ኦፍ ትራንስፎርሜሽን።